እዚህ ጋር እንደምትመለከቱት እያሳየኋችሁ ብቻ 118 ብር ሰርተናል። እውነተኝነቱ ካሳሰባችሁ ደግሞ ምርጥ ፕሩፍ አዘጋጅችላችኋለሁ። እዚህ ጋር ግራብ ፖይንት ኢዝ ሪል ኦር ፌክ ብላችሁ ሰርች በምታደርጉ ጊዜ ግራብ ፖይንት ኢዝ ሪል ኤንድ ሌጂትሜት ሪዋርድ ሳይት ብሎ ያመጣላችኋል ማለት ነው። ከዚህ በላይ ምንም አላንዛዛባችሁም፣ ቀጥታ ወደ ቪዲዮ ወደ ብራውዘራችሁ አሊያም ደግሞ ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ ስትገቡ የተወሰነ ዶላር ይሰጣችኋል። ግራብ ፖይንት ብላችሁ ሰርች በምታደረጉ ጊዜ ፊት ለፊት ላይ የሚመጣውን ዌብሳይት ትነካላችሁ ማለት ነው። መጀመሪያ ላይ የመጣውን ዌብሳይት ነካና ወደዚህ ፔጅ ያስገባኛል ማለት ነው። እዚህ ጋር እንደምትመለከቱት ፔይአውት የሚጀምረው ከ3 ዶላር ጀምሮ ነው ማለት ነው። ከዛም በኋላ አሁን ቀጥታ ወደ ሳይን አፕ ፕሮሰሱ ስንገባ እዚህ ጋር ሳይን አፕ ዊዝ ጎግል የሚለውን ከማብራታችሁ በፊት ተርም ኤንድ ፖሊሲ የሚለውን አብርታችሁ ሳይን ዊዝ ጎግል የሚለውን ትጫናላችሁ። ከዛም በኋላ በምትፈልጉት አካውንት ሳይን አፕ ታደርጋላችሁ ማለት ነው። ሳይን አፕ ካደረጋችሁት በኋላ እዚህ ጋ የመጀመሪያ ሰርቪያችሁን ያመጣላችኋል ማለት ነው። እሱን ቀጥታ ትነኩና ትገባላችሁ ነው። እዚህ ጋር የምትሞሏቸውን ነገሮች በሙሉ እያስታወሳችሁ ነው መሙላት የሚኖርባችሁ ማለት ነው። ጀንደር እናም ደግሞ ዚፕ ኮዳችሁን አንድ ሺ ታደርጋላችሁ። ከዛም በኋላ ም እንደሆናችሁ እዚህ ጋር ትገልጹና ወደ ቀጣዩ ፔጅ ያስገባችኋል ማለት ነው። እዚ ጋር ኮምፕሌት ዩር ዴሞስ የሚል አንድ አማራጭ አለ። ከዛ እነዚህን ኢንፎርሜሽኖችን በትክክል መሙላት ይኖርብናል ማለት ነው። ግን እነዚህን ስንሞላ ማስታወስ ይኖርብናል ማለት ነው። በመጀመሪያ ሶሺዮ ኢኮኖሚክ የሚለውን አንዴ ስታርት እንለዋለን። ስታርት በምንለው ጊዜ እንደዚህ አይነት አማራጮች ያመጣልናል። ከዛ እናንተ የምትፈልጉትን ትሞሉታላችሁ። እዚህ ጋር ማወቅ የሚኖርባችሁ ነገር የፈለጋችሁትን ነው። ሳትጨናነቁ ጀስት በቃ ዝም ብላችሁ የፈለጋችሁትን መርጣችሁ ትሞላላችሁ ማለት ነው። ከዛም በኋላ ኔክስት የሚለውን ትጫናላችሁ። ከዛ ኔክስት ስትሉ ወደ ወርክ ያስገባችኋል እና ዊች ዲፓርትመንት ዱ ዩ ፕራይመሪሊ ወርክ ዊዚን አት ዩር ኦርጋናይዜሽን ይላችኋል። ወይ ስቱደንት፣ ወይ ደግሞ ሶፍትዌር ኢንጂነሪንግ ትሉታላችሁ ማለት ነው። ሶፍትዌር ኢንጂነሪንግ ካላችሁት በኋላ ዋት ኢዝ ዩር ኢምፕሎይመንት ስታተስ ይላችኋል። ከዛም እዚ ጋ እንደምትመለከቱት እዚህ ጋር ምን ስራችሁ ምን እንደሆነ እዚ ጋ ምንም የሚገልጽ ነገር ስለሌለ ኢምፕሎይድ ፎር ዌጅ እንለዋለን። ከዛ እዚህ ጋር ስቱደንት ያልነውን ከፈልጋችሁ እዚህ ጋር ሶፍትዌር ኢንጂነር ማለትም ትችላላችሁ። ከዛም በኋላ ኔክስት የሚለውን ትጫናላችሁ ማለት ነው። ከዛ ቤዚክ ዲሞክራፊክ የሚል አማራጭ አለ። ከዛ እናንተ ምን እንደሆናችሁ ወይም ደግሞ ሬሳችሁን ወይም ኢትኒክሲታችሁን ትሞላላችሁ። እዚህ ጋር ራንደም መምራት ያለባችሁ ከፈልጋችሁ ኤዥያን፣ ከፈልጋችሁ ብላክ አፍሪካን ማለት የእናንተ መብት ነው ማለት ነው። ከዛ እዚህ ጋር የኢዱኬሽን ሌቭላችሁን ታስገባላችሁ ማለት ነው። what is your highest level of education ብሎ ይጠይቃችኋል። ከፈለጋችሁ ፖስት ግራጁዌት ማለት ትችላላችሁ ከፈለጋችሁም ደግሞ ዩኒቨርሲቲ ብላችሁ መሙላት ትችላላችሁ ማለት ነው። ነገር ግን እዚህ ጋር ዩኒቨርሲቲ ብላችሁ ብትሞሉት ተመራጭ ነው ብዬ አስባለሁ ማለት ነው። ከዛ ዩኒቨርሲቲ ካልኩት በኋላ ቀጥታ ኔክስት የሚለውን አንዴ ትጫናላችሁ በምትጫኑበት ጊዜ ፋሚሊ ኤንድ ሪሌሽንሺፕ የሚል ይመጣል። ማለትም ማሪታል ስታተሳችሁን ትሞላላችሁ ማለት ነው። እዚህ ጋር ብዙ አይነት አማራጮች አሉ። እዚህ ጋር ሲንግል የሚለውን እንካለው። ከዛም ኔክስት ስል 100% ጨርሰሃል ይለኛል። ማለትም 0.75 ዶላር። ከዛም በኋላ ኔክስት እንላለን። እዚህ ጋር ማስታወስ ያለባችሁ ነገር ምንድን ነው? አንዳንድ ነገሮችን ኤዲት ባደረጋችሁ ቁጥር የሚኖራችሁ እነዚህ የሰርቪ መጠኖቹ ይጨምራሉ ማለት ነው። በየጊዜው ኤዲት ማድረግ ይኖርባቸዋል ማለት ነው። እዚህ ጋር ደግሞ ሌላ የምትሰሩባቸው መንገዶች አሉ። እዚህ ጋር የምትመለከቱት የሰርቪ ፓርትነሮች አሉ። እነሱ የሚሰጧችሁን ሰርቪ በሰራችሁ ቁጥር የተወሰነ ዶላር ይሰጧቸዋል ማለት ነው። ሶስተኛው ሶስተኛውና አሪፍ የሚለውን መንገድ አሁን እነግራቸዋለሁ። ምንድን ነው ሪፈራል ነው ማለት ነው። እናም ደግሞ እንዴት ሪፈራል ማግኘት እንደምችሉም በቀጣይ ቪዲዮ ማሳያቸው ይሆናል። ሶስት ነጥብ ጣቡን ከነካችሁ በኋላ ሪፈራል የሚለውን ከነካችሁ በኋላ እዚህ ጋር ስክሮል በምታደርጉ ጊዜ ጌት ስታርትድ የሚል አንድ አማራጭ አለ። እሱን አንድ ጊዜ ክሊክ እናደረጋለን። ከዛም በኋላ ክሊክ ካደረግን በኋላ ይህኛው ፔጅ ይመጣልናል። እናም ደግሞ እዚህ ጋር እንደምትመለከቱት የሪፈራል ሊንክ ነው ማለት ነው፣ እዚህ ጋር እንደምትመለከቱት። ከዛ ይሄንን ሊንክ ኮፒ አድርጋችሁ ለምትፈልጉት ጓደኛችሁ አሊያም ደግሞ ዌብሳይታችሁ ላይ አሊያም ደግሞ ፌስቡክ ፔጃችሁ ላይ መጣችሁ ትለጥፉታላችሁ ማለት ነው። እዚህ ዌብሳይት ላይ ሰው በገባላችሁ ቁጥር ዌብሳይቱ ይከፍላችኋል ማለት ነው። እዚህ ጋር ደግሞ አንድ ልብ ማለት ያለባችሁ ነገር አለ። እዚህ ጋር ማውጣት የምችሉት ከሺህ ፖይንት ጀምሮ ነው ማለት ነው። እናም ደግሞ መታወጣትም በፔፓል ነው። ፔፓል እንግዲህ ውስጥ ኢትዮጵያ እንደሚሰራ ይታወቃል። በፔፓል ያወጣችሁትን ገንዘብ ምን ላይ ስፔንት ማድረግ እንደምችሉ ማሳያችኋለሁ ወደ በኋላ አካባቢ ወይም ደግሞ በቀጣይ ቪዲዮ አሳያችኋለሁ። እዚህ ጋር አንድ ዶላሩን አውጥታችሁ ወደ ባንካችሁ ማስገባት አችሉም። ምንድን ነው የምችሉት? ወይ አሊኤክስፕረስ ላይ ወይም ደግሞ አሊባባ ላይ የተወሰኑ እቃዎችን መግዛት ትችላላችሁ ማለት ነው እዚ ላይ በምታገኙት ገንዘብ። በመጨረሻም ደግሞ አንድ ቲፕ ልስጣችሁ። እዚህ ጋር የምትመለከቱት ክሪኤቲቭ ዌይዎች አሉ ማለት ነው፣ እንዴት ሪፈራል ኮድ ማግኘት እንደምችሉ ምናምን። እነሱን ቪዲዮዎች በደንብ ተመልከቱ። እናም ደግሞ እነዚህን ሰርቪ ፓርትነሮች በደንብ ስሩ። የተወሰነ የሚደግፋችሁ ገንዘብ ማግኘት ትችላላችሁ። እዚህ ጋር አንድ ማስታወስ ያለባችሁ ነገር አለ። ፔመንቱን የምትቀበሉት በ24 ሰዓት ወይም ደግሞ በ48 ሰዓት ባለው ኢንተርቫል ነው ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበረ። እንደምትጠቀሙበት ተስፋ አድርጋለሁ። ሰብስክራይብ ማድረጋችሁ እንዳረሱ ይመቻችሁ።